በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። መልክዐ ሰማዕቱ ቅዱስ ጊዮርጊስ። ሰላም ለጽንስከ ወወልድከ ቅዱስ ጊዮርጊስ። ወይ በአምላካችን በኢየሱስ ክርስቶስ በዓለ መስቀልና በክብርት እመቤታችን ድንግል ማርያም ክብረ በዓል ዕለት ለገጠማቸው ክብረ ጽንሰትህና ልደትህ ሰላም እላለሁ። ቅዱስ ጊዮርጊስ ወይ፣ ጨካኝና በጨካኙ ዲዲያኖስ አደባባይ ልዩ ልዩ ታምራትን እንደማድረግህ፣ ጠዋት ማታ በከንቱ ነገር የሚነሱብኝ ጥላቶችን ሁሉ እንዳመድበን ነው እንደ ጢስተን ነው ይጥፉ። ሰላም ለዝክረ ስምከ ቅዱስ ጊዮርጊስ ወይ፣ ለስም አጠራርህና ለተዘናፈለው የራስ ጸጉር ሰላም እላለሁ። እጅግ ለሚያበራ አስደሳች ፊትህና ራስህም ሰላም እላለሁ። ተአምረኛው ሰማዕት ሆይ አምላካዊ ሥልጣን ኃይል የተጎናጸፍክንና የማደንህን መስቀል በራሴ ላይ አቀናጅ፣ የተጋድሎ ወንጌልንም በልቦና ሰሌዳ ላይ ጻፍልኝ። ሰላም ለቀራን ቤት ከ ቅዱስ ጊዮርጊስ ሆይ። ጽዱላን ለሆኑ ቀራን ቤቶችህ ብሩሃት ለሆኑ አይነቶች ሰላም እላለሁ። የሮማን ክፋይ ለመሰሉ ጉንጮችና ጆሮችህም ሰላም ላለው ቅዱስ ጊዮርጊስ ሆይ የሰማዕታት ሁሉ አለቃንና ቀድሞ ሰባ ነገስታትን እንደደመሰስካቸው ነበልባላዊ በምትሆን ጾለትህ ጥላቴን ደምስሳቸው። ሰላም ለአናፍከ ቅዱስ ጊዮርጊስ ሆይ እንደ ቀይ ሀር ፈትን ለሚመስሉ ከናፍርህና ፍንጫዎችህም ሰላም ላለው እንዲሁም ለጽዶዋን ጥርሶችህ አፍህም ሰላም ላለው ታምረኛው ሰማዕት ሆይ ቀድሞ የሚፈሃም ልጅ ከክስአትም ኃጢያት ሰውነቱን እንደቀደስከው መንግስተ ሰማያትንም ለመውረስ እበቃ ዘንድ ሰውነቴን በፍጹም መቅደስ ቀድሰው፣ ከኃጢአት ርኩሰትም ንጹህ አድርገኝ። ሰላም ለልሳነከ ቅዱስ ጊዮርጊስ ሆይ ለምስጋና አውታር መዝሙር ቃልና አንደበት ሰላም እላለሁ። የቁርባን ምስጋና ለሚናገርባቸው ጉሮሮህና አስትንፋስህም ሰላም እላለሁ። ገባሪ ተአምር ሰማዕት ሆይ ሙታንን የማስነሳት ሥልጣን ተሰጥቷልና አቤቱ ቤሩታዊትን ካፈ ዘንዶ እንዳዳነሃት እኔንም ከእለትኬት ከዘመን መንሱት በጾለትህ አድነኝ። ሰላም ለክሳዲከ ቅዱስ ጊዮርጊስ ሆይ በሰይፍ ይቆርጡ ዘንድ ፍርድ ለተፈረደባቸው ትካሻዎች እና አንገትህ ሰላም ላለው። ለተገረፈው ዘባንህና ለተቸነከረው ደረትህም ሰላም ላለው። ሃያሉ ሰማዕት ሆይ እኔን ምስኪኑን አገልጋይን ከሃይማኖት መራቆት ከምግባር ጦት ታድነይ ዘንድ ማልድሃለው ልብሰ ተጋድሎንም በበገ በክርስቶስ ደም አጥበህ ከአላውያን ቀማኛ ከሃዲያን ወንበደኛ ጠብቀ ክብር ልብስህንም በክብረ ልብስ ለመልበስ በግታልና ሰላም ለህጽንከ! ቅዱስ ጊዮርጊስ ሆይ የእጆችን ስሮች ለሚያንቀሳቅሰው ክንድ ሰላም እላለሁ። ዳግመኛ የተአምራት መምህር ለሆኑት ክንዶች ክንዶችም ሰላም ላለው። ገባሪ ተአምረ ሰማዕት ወይ ቅድስና ህይወት ስነተጋድሎም መድሃኒት መድኃኒት የሆነይ ዘንድ ፍጻሜም ማለድሃለው። ሰላም ለእምትከ ቅዱስ ጊዮርጊስ ወይ ለክብረ ክንድህ እና ለከበረች ቅድስት መዳፍህም ሰላም ላለው። ለከበሩ ጣቶችና እንደ እንቁ ፈርጥ ለሚያበሩ የእጆችም ጥፍሮች ሰላም ላለው። ገባሪ ተአምር ሰማዕት ሆይ የሰማእታትና የተከታዮቹ አለቃ ነህና፣ በባህር ላይ መራመድንም ያለመደ የባህርን ጠባይ ሊያውቅ አይችልምና፣ አቤቱ በተጋድሎ ኪነ ጥበብህ ከባህር ሀዘን አሻግረኝ። ሰላም ለገቦከ ቅዱስ ጊዮርጊስ ሆይ እንደ መስታወት የሚያንጸባርቅ ሆድህ ሰላም እላለሁ። ዳግመኛ እንደ በርሌ ጽሩ ለሆኑ ልቦናህም ለመንትዮች ትዮች ኩለያቶችህም ሰላም እላለሁ። አባቴ ቅዱስ ጊዮርጊስ ሆይ በሕያው ክርስቶስ ዘንድ ሕያው ነህና አፈር ሳርቅ ጣሉ የመዓዛ ሽታ ልቦና ወደሚመሰጠው ሰማያዊ አገር በነጭ ፈረስህ ተወሽደይ ዘንድ እማልድሃለሁ። ሰላም ለህሌናከ ቅዱስ ጊዮርጊስ ሆይ ከቶ ምንም ምንም ችሎታ ባይኖረኝም ደፋሪ ለውሳ ለውስጣዊ ሰውነቴና ሐሳቦችም ለውስጣዊ ሰውነቶችና ሐሳቦችም ሁሉ ሰላም ላለው ገባሪ ታምረ ሰማት ወይ አዲሱን የወይን ድርሰት በማከታተል አጠጣኝ የኖረ የወይን ጠጅም በኔ ዘንድ አለና አዲሱን የምስጋና የወይን ጠጅ አርቀርብልሃለሁ። ሰላም ለሐቁከ ቅዱስ ጊዮርጊስ ወይ፣ ለከበሩ ጭኖችና ለጽኑ ወገብህ ለሁለቱ እግሮች ጋር እግሮች ጋር ለጉልበቶች ሰላም እላለሁ። የባሪ ተአምረ ሰማዕት ወይ፣ የምክርና የጥበብ መገኛ ነህና ከዚህ ዓለም የጨለማ ጻር በኃይል ጾለትህ ተድላ ደስታ ወዳለበት ሰማዕታ ሰማያዊ ጉባኤ አሳርገኝ። ሰላም ለሰኮናከ ቅዱስ ጊዮርጊስ ሆይ ከሁለቱ ተረከዞች ጋር ለእግርህ መረገጫዎች ሰላም እላለሁ። እንደከበረ እንቁ ለሚያበሩት ለእግር ጥፍሮችና ጣቶችህም ሰላም እላለሁ። ገባሪ ተአምረ ሰማዕት ሆይ ደረቁን ምሰሶ በማለምለም ተአምራትህን ገልጽሃልና ከጽኑ ረሃብና ቸነፈር ከመከራ ሁሉ በጾሎትህ አድነኝ። ሰላም ለቆምከ ቅዱስ ጊዮርጊስ ሆይ የዘንባባ ዝንጣፊ ለሚመስለው ስነ ቁመ ሰላም እላለሁ። ዳግመኛም ለስነ መልክህና ለጸአተ ነፍስህ ሰላም እላለሁ። ገባሪ ተአምረ ጊዮርጊስ ሆይ ማስተዋልን ጥበብን የመላብነህና ደመና ዝናባትን እንደሚያዘን ፍጹም የሆነ የህይወት መንፈስን ከፈጣሪ ዘንድ አማልደህ ላክልኝ። ሰላም ለግዝነተ ስጋ ከ ቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ አገር ለሚገኘው ግንዘተ ስጋ ሰላም እላለሁ። ከድንግል ማርያም ፍልሰተ ስጋ ለሚተባበረው ፍልሰትህም ሰላም እላለሁ። ገባሪ ታምረ ሰማዕት ወይ የአልፍ አላፍ ሰማዕታት አለቃንና ህብር መልኳ የብርሃን መስታወት ጥፍሯ መብረቅ ወደሆነ ብርሃናታዊ ማደሪያህም በረዴት ወስደህ አስጎበኘኝ። አኮ ቅዱስ ጊዮርጊሶይ ነጋሪት መጽሐፍትንም በማብዛት ሳይሆን በጥቂት ቃላት ብቻ የአንደበት ምስጋና አቀርብልሃለሁ። ገባሪ ታምረ ሰማዕት ሆይ ከወፍ በሽታ የምትፈውስ ፈዋሲ ዱያን ነህና በጾለተ ኃይልም በሺ የሚቆጠሩ ልዩ ልዩ የሥጋ መከራዎች ይታለፋሉና፣ አቤቱ ጾለቴን ዘወትር ችላ ሳትል ስማኝ። ሰላም ለከ ዘልዳው ገባሪ ተአምረ ቅዱስ ጊዮርጊስ ሆይ ሰላምታ ይገባሃል። ፈረሰኛው ቅዱስ ጊዮርጊስ ሆይ ሰላምታ ይገባሃል። የተወደደ ልጁ የጌታችን ኢየሱስ ክርስቶስና የድንግል ማርያም እውነተኛ ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛ ሆይ ሰላምታ ይገባሃል። ሰላም ለከ ስለ ጌታችን ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮቹን የታገስክ ቅዱስ ጊዮርጊስ ሆይ ሰላምታ ይገባል። ክቡር ስጋህን ለአራት ለስድስት የተከፋፈለ ቅዱስ ጊዮርጊስ ሆይ ናርዶስ ከሚባል የሽቶ አበባ ይልቅ ማዕዛ ሃይማኖትህ ይጥመኛልና ሰላምታ ይገባሃል። ሰላም ለከ ቅዱስ ጊዮርጊስ ሆይ ጥበብ አሳደገችህ፣ ማደሪያዋም አደረገችህ። በተሰጠህ ቃል አእምሮ በሴትየዋ ላይ ያደረውን ጸላኢ ሰናይ አስወጥተህ ሰደደህ። ቅዱስ ጊዮርጊስ ሆይ ስመ መንታ ተባለህ። ሰላም ለከ ቅዱስ ጊዮርጊስ ሆይ እጅግ ለሚጠመው ፍጹምም ለሚያምረው ዜና ዝክርህ ሰላምታ ይገባል። ጼና መዓዛም ከዱር አበቦች ይልቅ የጣፈጠ ነው። ቅዱስ ጊዮርጊስ ሆይ አንተ የሃይማኖት የጽርቅ የጥበብ እንቁ ባህሪ ነህና ሰላም ለከ ስለ ቀናች ሃይማኖት ነፍስህን አሳልፈ የሰጠ ቅዱስ ጊዮርጊስ ሆይ ሰላምታ ይገባሃል ቅዱስ ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምሞ ከሚሰራ ሽቶ ይልቅ በብዙ ዋጋ የማይገኝ መዓዛ የጣፈጠህ ነህ ሰላም ለከ ቅዱስ ጊዮርጊስ ሆይ የዘንባባ ዘና ጣፍ ዝንጣፊ ለሚመስለው ስነ ቁመናህ ሰላም እላለሁ። ሰማዕቱ ቅዱስ ጊዮርጊስ ሆይ አእዋፍ ገነት በአንተ ጥላ ስር ይጠለላሉ። እንዲህም በጌታ በኢየሱስ ክርስቶስ ስም አሳምነህ ያጠመቃቸው ልብሰ ጥምቀትንም የለበሱ ምእምናን ናቸው። ሰላም ለከ ቅዱስ ጊዮርጊስ ሆይ በአፌ ብቻ ሳይሆን ከልቤ ወድሃለሁና ሰላም እላለሁ። ስለዚህ አባቴ ሆይ ምስጋናዬን ተቀብለህ ዋጋዬን አሰጠኝ እንጂ ለኔስ የድሃ ወርቄ አንተ ቅዱስ ጊዮርጊስ ነህ። ሰላም ለከ የድንግል ማርያም አገልጋይ ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ከጽጌረዳ አበባ ይልቅ መዓዛ ሃይማኖትህ የሚጣፍጥ አንተ ቅዱስ ጊዮርጊስ ሰላም እልሃለሁ። የሌዳው ኮከብ ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ሰላም ለሀገሩ ሰላም ለደብሩ ሰላም ለሀገሩ ሰላም ለደብሩ ወሰላም ለመቃብሩ፣ ተብሎ የሚመሰገን የቅዱስ ጊዮርጊስ የጸዓደ ፈረሱ እግር በቆመበት በዚያ ፍቅሩን ይገልጹልኝ፣ ወደ ሀገሩም ይውሰደኝ። የወዳጄ የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና። ኦ ፈጥኖ ረድኤት ደካማውን ብርቱውንም ትረዳ ዘንድ ፈጥነ የምትገሰግስ ቅዱስ ጊዮርጊስ ሆይ፣ ደግነት የበዛ ነው። ከቂም በቀልም የነጻህ እንደ ክብረት እመቤታችን ቅድስት ድንግል ማርያም ሩህሩህ ነህና በአማላጅነት ለሚታመኑ ሁሉ ጠብቃቸው፣ ጠባቂያቸው ነህ። ኦ ፈጥኖ ረድኤት ቅዱስ ጊዮርጊስ ሆይ በሰማይ በምድር በብዙ ወገን ለእርዳታ ፈጥኖ ረድኤትህን የኤፍራታ ርግብ እንደተባለችው እመቤታችን ቅድስት ድንግል ማርያም በእናትህ በእናትህ ቴዎብሴታ ስም እንደ ስምህ መንታነት የባለሟልነት ስምህን ትሰጠኝ ዘንድ ቃል ኪዳን እንድገባልኝ እማልድሃለሁ። ኦ ፈጥኖ ኦ ረድኤት ቅዱስ ጊዮርጊስ ሆይ! አንተን በመታመን ለጠራ ሁሉ ፈጥነህ ስትደርስ ካውሎ ንፋስ ይልቅ በተፋጥኖ ሩጫ ነው። ቅዱስ ጊዮርጊሶይ፣ የዘወትር ጸሎቴና የቃሌንም ጩኸት ትቀበር ዘንድ ለይቅርታና ለምሕረት ፈጥነህ ወደ እኔ ቅረብ። ኦ ፈጥኖ ረዴት ፈጥኖ ደራሹ ቅዱስ ጊዮርጊሶይ፣ ለጥላቴ መዘባቻና መሳቂያ አታድርገኝ። በከንቱ ለሚት ለሚተናኮሉኝም መሳለቂያ እንዳልሆን ከክፉ ጎረቤቶችም መዘባበቻነት ጠብቀኝ። አባቴ ቅዱስ ጊዮርጊስ ሆይ የልቤን ሐዘን ስነግርህ ፈጥነህም ጸሎቴን ስማኝ ነገሬንም አድምጠኝ። ያዘኑትን የምታረጋጋ ሆይ ወደኔ ቅረብ፣ በአጠገቤ ተገኝተህ አለሁልህ በለኝ። ኦ ፈጥኖ ረደየት ፈጥኖ ደራሹ ቅዱስ ጊዮርጊስ ሆይ አሁንም ለጥላቴ መሳለቂያ አታድርገኝ። አባቴ ቅዱስ ጊዮርጊስ ሆይ የምነግርህ ችላ ሳትል ተቀብለህ ልጄ፣ ወዳጄ፣ አገልጋዬ፣ ታዛዤ ደረስኩልህ በለኝ። እንደ ወይን ጠጅ ልብን ደስ የምታሰኝ ፈጥኖ ደራሹ ቅዱስ ጊዮርጊስ ሆይ ሀዘንን ታስረሳለህ። ቅዱስ ጊዮርጊስ ሆይ ልመናችንን ፈጥነህ ስማ እምነታችንን በአንተ ላይ አድርገናልና በባህር ላይ የምንሳፈፍ በየብስም የምንጓዘውን ሁሉ ፈጥነህ እርዳን! ኦ ፈጥኖ ረዴት የእግዚአብሔር እውነተኛ ምስክር ፈጥኖ ደራሹ ሰማዕቱ ኃያሉ ቅዱስ ጊዮርጊሶይ በዚህ ዓለም ነጋዴ እኔ ያለ ትርፍ መውጣት መውረድ ከንቱ ድካም ሆኖብኛል፣ እና በየዕለቱ ረዳት ሀይለኝ አፍጣኔን ረድኤት በችግርና በመከራ ጊዜ ከዓይነ ጥቅሻ ይልቅ ለረዳት ፈጥነ የምትደርስ ቅዱስ፣ ፈጥነሽ የምትደርሽ ቅድስት ድንግል ማርያም ሆይ በላባ ቤት ሳለ ያዕቆብን የረዳሽው አንቺ ነሽ። ድንግል ሆይ በፍጹም ሐሳቧ በፍጹም ልቦነዋ አንቺን የማትወድ ሰውነት ከወገኖች ተለይታ ተጥፋ ምንትኑ እመቤታችን ድንግል ማርያም ሆይ ስላደረግሽልኝ ውለታ ሁሉ የምከፍልሽ ከቶ ምን አይነት ዋጋ ነው? ቸርነትን ማድረግ የምትወጂ እመቤቴ ሆይ የእኔን ኃጢአት ብትከታተይ ለአንዲት ሰከንዱስ እንኳ መቆም አልቻልኩም ነበርና አማላጅነትሽ ይደረግልኝ። ሃይማኖተ ስሉስ ቅዱስ ቅዱስ ጊዮርጊስ ሆይ የስሉስ ቅዱሱን ሃይማኖት ስታስተምር ከአላውያን ነገስታት ጋርም ለሰባት ዓመታት የተጋደልክ ታላቅ አርበኛ ነህ። ሃያሉ ቅዱስ ጊዮርጊስ ሆይ ድካም የማይሰማህ ትጉነህና ዳግመኛ እንዳይተናኮለኝ ጥላቶችን እንደ ጢስ አጢሰህ እንደ ጉማ ብና አጥፋቸው። ሰብአተ ዓመት አላውያን ነገስታት ለሰባት ዓመት ቆራርጥ ቆራረጡ የእግዚአብሔርንም ጭፍራ የቅዱስ ጊዮርጊስን ስጋውን በክፍል በክፍል እየቆራረጡ በእሳት እያቃጠሉ ሐመደ ስጋውን በነፋስ እየበተኑ አሰቃዩት። በዚህ በተቀበልከው መከራ ሁሉ በእግዚአብሔር ዘንድ ክብር ታላቅ ነው። በመጽሐፍ እንደተመለከትነው በጆሮም እንደሰማነው ከሰማዕታት ሁሉ በዓላውያን በመናፍቃን ዘንድ እጅግ የሚያስፈራ ባለ ግርማ ሰማዕት ነው። ቅድስት ቤተ ክርስቲያንም የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ክቡር ስማዕትነቱን አምና በፍጹም ክብር ታከብረዋለች። አቤቱ አምላኬ፣ አቤቱ አምላክ ቅዱስ ጊዮርጊስ ወይ! ለታላቁ ሰማዕት ገባሪ ታምር ፍጥኖ ረድኤት፣ ቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቅና በዓላውያን ዘንድ የመፈራትን ግርማ እንዳጎናጸፍከው ለእኔም የወንጌል ልጆች ክርስቲያን አገልጋዮችም በግዙፍ አካልና በረቂቅ መንፈስ ይተናኮሉን ዘንድ የሚመጡ ጠላቶቼ ላይ ሁሉ ድል የምነሳበትን ኃይል አቀናጀን፣ ለዘላለሙ አሚን